ያራሳት እሱን ታወራለች። ደግሞ ንጽህና የላትም ድምጽ ታወጣለች። ግንኙነት ሰውን ወንድና ሴት ግንኙነት ሲያደርግ የሚያወጣ ድምፅ አለ አይደለ? እንደዛ አይነት ድምጽ እየሰማው ነው። ድ ማህጸን ውስጥ ትከታለች። ወንድ ወንድ ከዛሬ በኋላ አላወራም። ሰውዬ የነበረው ሰዎች በጣም ነው ማመሰግነው። በሶስት አይነት ጉዳዮች መጥቻለሁ። የመጀመሪያዋ ከስደት መልስ የላክሹ ብር የለም ምንም ነገር የለም ሲሏት ቤተሰብ ጫካ ውስጥ ሄዳ እንደዚህ እራሷን ወደ ማይቀርበት አለም ልከዋለች ማለት ነው። ሁለተኛዋ ደግሞ ስደት ከምጠሽ ገና ሶስት ወር ነው። ከወንድ ጋር ማለት ከጓደኛዋ ጋር እየተጀናጀነች መዳሟ። እየተጀናጀነች ሲባል በሌላ ነገር ማለት ነው መዳሟ ትይዛታለች በካሜራ ማለት ነው። ሶስተኛዋ ደግሞ ና ይሁም ናት ናሁም መታለች እንደ ልጅ እናት ሆናለች። ስለ እሷ ብዙ ነገር ምነግራችሁ ነገር አለ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የከዶጅማ ቲዩ ተከታታዮች እንዲሁም ክርስቲያን ጎኖቼ ሰላም ሰላም ብያለሁ። ለዚህ ቪዲዮ ደግሞ አዲስ ሲሆናችሁ እንደተለመደው ላይክ፣ ሼር ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብም ላይክም ለምታደርጉኝ ደግሞ በጣም በጣም ከዲ በጣም ነው ማመሰግነው። ማለት ነው። እንግዲህ መግቢያዋ ላይ ያያችኋት ልጅ ስደተኛዋ ከርታተዋ እህታችን ናት። ከስደት መልስ ያው ብር እየላከች ይሄን እናርግልሻለን፣ ያን እናርግልሻለን እያሉ እውነት ነው ብላ አምና ተቀብላ እየላከች እየላከች መጨረሻ ላይ በቃኝ ስደት ብላ ወደ ሀገራ ስትገባ ምንም ነገር እንዳልተሰራ ምንም ነገር እንዳሌለ ስታቅ በዚህ መልኩ ጫካ ውስጥ ሄዳ በገመድ ራሷን አጥፍታለች ማለት ነው። አላቅም ብቻ የምሬ ነው የምላችሁ እዚህ ዱንያ ላይ በቃ ይሄን ነገር የቀመሰ ሰው ብቻ ነው የሚያውቀው። በተለይ በምታምኑት ሰው መከዳት፣ በቤተሰብ በቃ በራሳችሁ የምትሉት ሰው መከዳት በጣም በቃ በጣም ነው የሚያመው። ግን ለፍታችሁ ለፍታችሁ ለፍታችሁ ለፍታችሁ ስደት ላይ እንዲህ በቃ ስደት በቃኝ ብላችሁ ስትገቡ በቃ እንዳልሆነ ነገሩን ስታዩ የሚፈጠርባቸው ጫና ትነቅላላችሁ። ለራሱ ራሱ ማለት ነው። ለዚህ ነው በቃ እቺ ልጅ አሁን ከፈጣሪዋ ጋር በደንብ ቁርኝት ግንኙነት ቢኖራት ኖሮ እራሷን ለማጥፋት ታስብ ያለሽ። እኮ ተስፋ ስቆርጥ ማንም ሰው በቃ ያስባል። ግን ሞሚን ደግሞ ለሙሚኖች ማስታወስ ይጠቅማቸዋል። የሰው ልጅ እናደዳል፣ ግን ትንሽ ቆም ብሎ ሲያልፍ ሲያስብ ደግሞ ሁሉም ነገር እንደሚያልፍ እንደሚያበቃለት ሲያስብ ይተዋል ማለት ነው። እና ለዚህ የባካችሁ እኔ ምን እንደምል አላውቅም። አሁን እንደዚህ የበደሏት ሰው እሷ እንደዚህ የራሷን መስዋዕት አድርጋ እንደው እንቅልፍ ትተኛላችሁ? ምን አለ ለሰው ብታማክሪ ምን ካልተሳካ እኮ ሌላ ሀገር መሄድ ትችያለሽ ለምን ለምን በራስሽ ላይ ትፈርጃለሽ ለምን እባካችሁ እህቶቼ የሆነ ተማሩ እኔ እንጃ በአሁኑ ሰዓት ማንን እንደምናምን እራሱ አናውቅም ብራችን እንመን በቃ ማንንም አንመን በቃ አለቀ ፊኒሽ ሁለተኛዋ ደግሞ ስደት ከመጣች ገና ሶስተኛ ወሯ ነው። እንደሰማችሁት መዳሟ ከጓደኛዋ ጋር አሸሼ ገዳሜ እያለች ክላሷ ላይ ድምፅ ትሰማለች፣ ምናምን ነገር ስሙን መጥራት አልፈለግም። እስተፍሩላ በጣም ነው የሚያሳፍረው። እናማ መዳማ ትይዛትና በካሜራ ትጠይቃታለች። ሁሌም ደግሞ ወደ ክላሷ ቀርባ ስታይ የሆነ ድምፅ የኔ ሴትና ወንድ ምናምን አሸሼ ገዳሜ ሲል የሚሰማ ድምፅ ይሰማኛል፣ ምንድን ነው ትላታለች። ረ ምንም ምናምን ትላለች፣ እሷ ማለት ነው። እና በኋላ ላይ በካሜራ እኔ ግን አንድ የገረመኝ ነገር እንዴት ማለት እሺ፣ ይሁን እች ልጅ ባለጌት ይሁን፣ ግን እንዴት ነው የሰራተኛ ክፍል እንትን ካሜራ የሚሆነው እሷ ራሱ መከሰስ አለባት። ልጅቷን ባለ ጌም ብትሆን ግን ደግሞ ከመጠች ገና ሶስት ወሯ ነው። ገና ራሱ ይሄን ሀይል አንቺ አላስቀምጠሽ ብሎ ነው እንደው በቪዲዮ ኮል ገና በመጠሹ በሶስት ወርኛ ምን እንበል ተጣሪ አለ እንደው በዚህ ላይ ደግሞ ይሁን ሰምታችሁ ከሆነ መዳምሽ ከወንድ ጋር እንደዚህ ሁሌ ቀን በቀን እንደዚህ ነው የምታደርገው። በዚህ ላይ ደግሞ ንጽሕናዋን አትጠብቅም ምናምን። በቃ ሁለተኛ አላረግም ማፈሪያ። ኧረ በጣም ነው የሚያስጠላ። ለራሳችሁ ስንት አላማ ያለው ሰው ወጥቶ ሰርቶ ለመለወጥ የሚመጣ ሰው አለና፣ እባካችሁ ተዋት አታሰድቡን። ሲቀጥል ደግሞ ሶስተኛዋን ወደ አሁኑ ጉዳይ እንመለስ። ናውም እንግዲህ ወልዳለች። አሁን ትላንትና ላይብ ላይ ቲክቶክ ላይ መታለች። ገባችሁ ሁላችሁም ስለኔ ለተጨነቃችሁ እንዲወልድ ከዛ እስር ቤት እንዲወጣ ላሰባችው ላሰባችሁ ሁሉ በጣም አመሰግናለሁ። ደስ የሚል ቆንጆ የትንሽ ደስ የሚል የወንድ ልጅ እናት ሆኛለው ብላ ተናገረች። ኮመንት ላይ ገብታችሁ ብታዩ የሴት ስድብ እኔ እንደ አበሻ ተሳዳቢ ያለ ግን በዚህ ምድር ላይ እቺ ልጅ ዲቃላም ትውለድ ምንም ትውለድ እናንተ በሷ አጥያት በቃ እንደው ለምን አልጠየቅም አላችሁሳ? እቺ ልጅ አሁን ማለት ነው በናንተ በምትጽፉት በምትጽፉት ኮመንት ሄዳ ራሷን የሆነ ነገር ብታረግ ነገ ወይኔና ሀውዬ ወዮና ሀውዬ ማለታችሁ አይቀርም። ሴቱ ናችሁ በሴት ልጅ ላይ የምትፈርዱ። ዲቃላ ወልደሽ ደግሞ አፍሽን ከፍተሽ እንደዚህ ወለድኩት ኩት ያለሽ እንዲ አታፍሬም? ያለ ትዳር ወልደሽ እንዲ ወለድኩኝ ብለሽ ስትመጪ አታፍሬም? ወላ ወንድ አይሳደብም እኔ የሆነ ፈጣሪ አያየኝም እኔ በኮመንት ምጽፍ መልክ አይታይም ብላችሁ እንደዚህ የሰውን ቅስም ለመስበር እሷ ሳትሰበር ያን ሁሉ መከራ አልፋ፣ ያን ሁሉ ስቃይ አልፋ እናንተ ለአሳድጉልኝ አላለችም። ከማንም ትውለድ፣ በነካጅሽ አባቱን ተናገሪ የማኑ አባቱ ደግሞ ዓይኗን በጨዋጥባ እንደው መታዬ ወንድ ልጅ እናት ሆኛለሁ ሁሉም እኮ ጀርባችሁ ቢፈተሽ፣ እናቴ እንደው ኃጢአታችን እኮ እዚህ ግንባራችን ላይ ቢኖር ማንም ማንንም አይቀርብም ነበር እዚህ ምድር ላይ። ግን ሴት ሆናችሁ ደግሞ በሴት ላይ የምትፈርዱ ትክክል ሰራች እያልኩኝ አይደለም። ነገር ግን አንዴ ከሆነ ደግሞ ይቺ ልጅ ቅስሟን ለመስበር ወደ ቤቱን ለማስቀርብ ምን ትጠቀማላችሁ እናንተ እንደዚህ የምትሳደቡት ወለዝም ገንዘብኩኝ በቃ ኮመንቱን ወላሂ እዚህ ጋር ባመጣላችሁ እንደው እንኳን ራስን ማስነቀል አይደለም እንደው ባህር ውስጥ ነው ራሳቸውን የምትጥሉ የሴቶች ኮመንት የስድባቸው ማዐት አውዙ ቢላሂም ሼጣን ረጂን አታፍሪም። እኔ አንቺን በሆን እንደው እንኳን ቲክቶክ ላይ ተመልሼ ላይ ልመጣ ኩሽና ነበር የምደበቀው። ምን እሷ ብቻ ናት እንዴ? ማንም እየወለደ አይደለም እንዴ? ማንም እየወለደ እኮ ነው። አሳድጉልኝ ደግሞ አላለችም። በዚህ ልክ ሴት ሆናችሁ በሴት የምትፈርዱ በዚህ ልክ ስድብ ራውዝ ብለም ሽጣን ርጅን ረረረረ እንደ አበሻ ምን አለ እንደው በዚህ እጃችን መልካም ነገር ብንጽፍ ሰውን ለመጣል ወላሂ ኮመንት ንግግር ከዱላ በላይ ነው፣ ሰው የሚሰብረው ይቺ ልጅ ስታነብ ምንድን ነው የሚሰማት? ምንድን ነው የሚሰማት? ይቺ ልጅ እናንተን ኮመንት ስታነብ ወለደች አሳድጉልኛል አለች እንዴ? የፈለገችውን ታርግ፣ ላይፏ ነው፣ አያገባችሁም። ልብ አላቅም አውዚ ብላ ምሽጥ በጣም ነው የሚዘጋ። በጣም እንደ አበሻ ክፉ ህዝብ የለም። አረ ደህና ሁኑልኝ በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ። አመሰግናለሁ።